እኔ በግልጽ ነው የማስተነግራችሁ። አህባሽ ከሚባል በኢስላም ጀርባ ላይ ተሰቅስቆ ካለ ነቀርሳ መንገድ ተጠንቀቁ። አህባሾችን በተመለከተ ሁሱ የተናገረው ንግግር አለ። እንዲሁም ደግሞ ስለ አህባሾች አስተምሮት አንዳንድ ነገር የምላችሁ ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብሯችሁን ሁኑ። ብስሚላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱልላህ ወአላ አለይህ ወሰሕብህ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የጌታችን የአላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለው። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ይህን ቪዲዮ ከመጀመራችሁ በፊት ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ ኮሜንስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምነጋገርበት ርዕስ ወንድምና እህቶች አህባሾችን በተመለከተ ይሆናል። እንግዲህ ሰሞኑ የሰለሙ ወንድምና እህቶች አልሰለሙም፣ ድጋሚ ሻሃዳ መያዝ አለባቸው፣ እንዲሁም ደግሞ ወደ ቀብር አምልኮ ሙታን የሆኑ ሰዎች ይደርሱልናል፣ እነሱ መጠየቅ ይቻላል ብለው በቴሌቪዥን ደረጃ መጥተው እያስተማሩ ስለሆኑ የጥመታቸውን በተመለከተ ቱ ዘ ፖይንት ቁራናዊ ሀዲሳዊ መረጃ ላይ ተመርኩዘን የምንዳስስ ይሆናል። ሁሱም ደግሞ አህባሾችን በተመለከተ የተናገረው ንግግር አለ። ያን ቪዲዮ የማሳያችሁ ይሆናል። ወደ ቪዲዮአችን ከመሸጋገራችን በፊት እንደተለመደው ኑር ኢንተርናሽናል እስላማዊ ኮሌጅ እንግዲህ እውቅና ባገኘባቸው በዲፕሎማ እና እንዲሁም በዲግሪ ኦንላይን የሚያስተምር ተቋም ነው። ይህን ተቋም ላይ በመመዝገብ ዲናዊ እውቀትን መሸመት ይችላሉ። ኑር ኢንተርናሽናል እስላማዊ ኮሌጅ የልቅና ባልተቤት ይላችኋል። ለመመዝገብ ኮሜንት ላይ በማስቀምጥላችሁ ሊንክ መመዝገብ ትችላላችሁ። ወደ ሁሱ ንግግር እንሸጋገር። እስቲ አ ውሐ ርኩምን ፍርቀት አባሽ እ በግልጽ ነው ማስደነገጋቸው። አባሽ ከሚባል በኢስላም ጀርባ ላይ ተስግስጉ ካለ ነቀርሳ መንገድ ተጠንቀቁ።

እንግዲህ አህባሽ ማለት ይሄ ነው። ሁሱ አሪፍ አርጎ ነው የገለጸው። ስለአላሁ ሱብሐነሁ ወተዓላ ስምና ባህሪ የመጡ ነገራቶችን ፍልስፍና ውስጥ በመግባት ከሰዎች ጋር በማመሳሰል ያላሁ ሱብሐነሁ ወተዓላ ስምና ባህሪ ውድቅ ሲያደርጉ እንመለከታለን። ይህ ጉዳይ በጣም ትልቅ የጉዳይ ነው። የአቂዳ የእምነት ጉዳይ ነው። የተውሂድ ክፍል የሆነውን አስማ ወሲፋት ወይም ያላህ መገለጫ ባህሪያቶችን መካድ ከባድ ነገር ነው። አንድ ሰው እያወቀ ሆን ብሎ ይህን ነገር ካደረገ ወደ ኩፍር ደረጃ ያድጋል። ይህ ደግሞ ዑለማዎች የተናገሩት እውነታ ነው። እንዲሁም ደግሞ ያላህ ስምና ባህሪን ያጸደቁ ሰዎች በመልክተኛው አለይሂ ሰላቱ ወሰላም አንድ አንደበት ያማኝነት ልቅና ተችሯቸዋል። ታዲያ ያማኝነት ተቃራኒው ምንድን ነው? ክህደት ነው። ይሄ ደግሞ ግልጽና የማያሻማን ነው። ሐረሚያ ቲቪ ወይም ደግሞ የአህባሾች ቲቪ የሆነውን አርሚያ ቲቪ ላይ አንድ ቃል ብቻ ቀርቦ የተናገረውን ንግግር ላሰማችሁ። በጣም ነው አጂብ ነው የምትሉት። ሙታኖችን እየጠሩ ድረሱልኝ ማለት እንዴት ይታያል በሸሪዓው ይላል። እንግዲህ የሞቱ ሰዎችን ድረሱልኝ ብሎ መጠየቅ እንዴት ይታያል ብሎ እንግዲህ፣ አሊም ነው በምትመለከቱት መልኩ ፈትዋ እየሰጠ ነው። ነገር ግን የሚመልሰው ምላሽ ምንድን ነው? ወንአውዙ ቢላ የሚያስብን ነው፣ የመካ ሙሽሪኮችን ምላሽ በቴሌቪዥን በሀያ አንደኛው ክፍለ ዘመን ላይ ሲመለስ እንመለከታለን። አቡ ሰላም እንነካህ እንዳትሉ በኋላ የቁርአን ቨርስ አሳያችኋለሁ። ቀጥታ የመካ ሙሽሪኮችን የሚመልሱት የነበረውን የሚናገሩትን ንግግር ቁርአን ላይ የሰፈረው ነገር፣ ከአላሁ ውጪ ለምን እንደሚጣሩ ይህን አህባሽ እንዲህ በማለት ይመልሳል። እስቲ አብረን እንስማ። የሚባል ነገር ነው ሾሆች ድረሱልኝ፣ ነብዩ ድረሱልኝ፣ አብዱል ቃድር ድረሱልኝ ሲል እሳቸውን ፈጣሪ አድርጎታል። ያ ሐራም ሽርክ ነው፣ ክልክል ነው። ልብ በሉ። ሾሆች ድረሱልኝ ብሎ ሲል እሳቸውን ፈጣሪ አድርጎ ብሎ ነይቶ ሆነ ይሄ ክልክል ነው። እንግዲህ ነብዩ ድረሱልኝ፣ ሆች ድረሱልኝ፣ መላእክቶች ድረሱልኝ፣ እንዲሁን ደግሞ አብዱል ቃድር ድረስልኝ ማለት እነሱ ፈጣሪ አድርጎ ከያዛቸው ይህ በፍጹም ሽርክ ነው ይላል። አለበለዚያ ችግር የለውም ነው እንግዲህ እነሱ ሾሆች ድረስ ሉይ ብሎት የእሳቸው መቃም የእሳቸው አላህ ዘንድ መቃረብ ወዲ አላህ ያደርሰኛ ብሎ ተሆነ ይቻላል። ይህ ልብ ማለት አለብን። እንደው ዘምሎ ሾሆችም ባለቁጥር ሽርክ ነው ምንድነው? ወለ ሰው አደናግር የለብንም ያ እስቲታ የሚያደርግ ሰው ወይንም ተወሱል የሚያደርግ ሰው ያን የሚወስልበትን ነገር አምላክ ነው ስኖ ፈጣሪው አደረ ይውታለ አይሆንም። ክልክል ነው። እሱ ነው የሚጠቅም የሚጎዳኝ ካለ ታለ እሱ ጉድ አረጌታ ያረሳችሁንበት በወዳጅህ እኔ እንደነሱ ስራ የለኝም፣ እንደነሱ ኢባዴ ያለኝም በወዳጆች ሁንብህ ማለት ነው ታለ ችግር የለውም። እንግዲህ ሸዎች ድረሱልኝ ብሎ ነይቱ ካለ ይህ ትልቅ ነገር ነው። እያለ ነው አድርጎ ነው ደግሞ የሚናገረው። ከዛስ ወደ አላህ የሚያቃርቡ ከሆነ ወደ አላህ መዳረሻ መንገዶች ከሆኑ ግን ችግር የለውም። ማን ነው ያለ ችግር የለውም። እንግዲህ እነዛ የሚመካባቸው ሰዎች ወይንም ደግሞ የሚጠራቸው ሰዎች አምላክ ናቸው ብሎ ከጠራ ሽርክ ነው። ዝም ብሎ ሽርክ ነው ማለት ተገቢ አይደለም እያለ ነው፣ እንደዛ እያሉ ነው። እንግዲህ እኚህ ትልቅ አባት ናቸው አያቴ ይሆናሉ፣ ነገር ግን እውቀት ላይ ግን ድሃ ናቸው። ይህ በግልጽ ነው የምናገረው። ሰው የሚከበረው ወደ አላህ የሚጠራ እንጂ ማለት ነው፣ ወደ ሽርክ የሚጠራ በፍጹም እናከብርም እንንወድም አንችልም። የአላህ መብት ከሰዎች ክብር ከሰዎች ውዴታ በላይ ስለሆነ ማለት ነው። ይህን ነገር አስረግጬ ነው የምነግራቸው። የመካ ሙሽሪኮች እኮ እነዛ ጣዖታትን ማለት ነው እነዛ ጣዖታትን ማለት ነው እነዛ በእጆቻቸው የቀረጿቸው ጣዖትን አምላክ ብለው ይዘዋል። ቁርአን በግልጽ አይደለም የሚናገረው? ሰማይና ምድር የፈጠረው ማን ነው ብትላቸው፣ በመካከላቸው ያስገኘው ማን ነው ብትላቸው አላህ ነው ይላሉ። ታዲያ ይህን አምላክ ለምን አታመልኩን ሲባሉ፣ እንዴ እነዚህ እኮ ጣዖቶች? አምላክ አድርገን አልያዝንም፣ ወደ አላህ መቃረቢያ ወሲል ወሲላ አድርገን ነው የያዝናቸው ብለው ምላሽ ሲሰጡ ሲሰጡን እንመለከታለን። የት ቁራን ላይ ነው? ዛሬስ አህባሽ የተባለው በቴሌቪዥን ጣቢያ አስቡት፣ በቴሌቪዥን ጣቢያ በሚዲያ እስልምና እንዲህ እንደሆነ እያስተማሩ ከዛ በኋላ ይህን ነገር ስትቃወም ደግሞ እንዲት በውስጥ አትመክረውኝ ይልሃል። እንዲህ አይነትን ባድ አስተምሮት የጣወታን አስተምሮትን እስልምና እንደሚወክልን እንዴት ሲያስተምር ዝም ትላላችሁ? ኢየሱስ ድረስልኝ፣ ማርያም ሆይ ጠብቅኝ፣ ገብርኤል ሆይ ጠብቅኝ የሚል እምነስ ስታዩ አውዙ ቢላ ትላላችሁ። ሼሆች ሼሆች የሚባሉት በነገራችን ላይ አንድ ነገር እንገራለን። የጀነት ይሆኑ የጀሃነም ምንም የምናውቀው ነገር የለም። አማኞች ባጠቃላይ በጥቅሉ የጀነት ናቸው ብለን እንመሰክራለን። በተናጠል ግን እከሌ የጀነት ነው የሚል ዋስትና ማን ነው የሰጠው ያ ሰው ያ ሺ ያ ብሬሽ ብለው ያልከሱዬ የምንም የጀነት ይሁኑ የጀሃነም አናቅም። ነገር ግን አማኞች በአጠቃላይ የጀነት ናቸው ብለን እንናገራለን። አንተ እከሌ የጀነት ነው ስለዚህ በሱ ተመካ የሚል በየትኛው ቁርአን ነው እንዲህ አይነትን አስተምሮት ያለው? አላሁ ስብሐነሁ ተዓላ በቁራን ሲናገር እንግዲህ፣ ቁርኣናችን ነው መመሪያችን። አይደለም ማንም ቃሊቻ ተነስቶ እኝህ ስላለ ማለት ነው አንቀበለውም። አላህ በቁርኣን ሲናገር ሱረቱል አሕዛብ ላይ ምዕራፍ 33 ከቁጥር ሶስት ጀምራችሁ ስታነቡት ባላህ ላይን ተመካ መመኪያ ባላህ በቃ። እንዲህ ያ በማይሞተው ጌታ ላይ ተመካ እያለህ አንተ ደግሞ በፍጡራን ትመካለህ። ህያው የሆነው አምላክ አላሁ የሞቱን ሰዎችን የሚያመልኩ ሰዎች በፍጹም አንድ ሊሆኑ አይችሉም አህባሽ ወደ ቀብር አምልኩ ፍጡርን ወደ ማምለክ ይጣራሉ ስንል በተጨባጭ ነው ተጨባጭ የሆኑ መረጃዎች ሲመጡ ደግሞ በመንዞማቸው ምናምን አይደለም ሼህ ሙፍቲ የሚባሉ ሰዎች ነው እንደሚናገሩት አላህ በቁርአን ሱረቱል ዙምር ላይ ምዕራፍ 39 ቁጥር 3 ላይ አላህ እንዲህ ይላል ንቁ ፍጹም ጥሩ የሆነ ሃይማኖት ያላህ ብቻ ነው እነዛ ከርሱ ሌላ ማለትም ጣወታትን ረዳቶችን የያዙት ወደ አላህ ማቃረብን እንዲያቃርብን እንጂ ለሌላ አንገዛቸውም ይላሉ ወደ አላህ የሚያቃርቡን እንጂ እነዚህ እኮ አምላክ ናቸው ብለን አንገዛቸውም በፍጹም እነሱ አናመልክም ይላሉ እነማን የመካ ሙሽሪኮች አላህ በዚያ እነርሱም በእነርሱ በሚለያዩበት ነገር በመካከላቸው ይፈርዳል አላህ እርሱ ውሸታም ከሃዲ የሆነ ሰው አያቀናም። እንዲህ የሚያደርግ ሰው ከሃዲ ውሸታም ነው ይለናል። ማን ላቁ? ጌታችን የአላሁ ስብሐነሁ ወተዓላ ቃል የሆነው ቅዱስ ቃል። ማን እንቀበል አህባሽ ወይስ ቁራን? ፍርዱ ለህሊናችሁ ትተናል። ለማንኛውም ለዛሬ ሁሉ ካልኳችሁ፣ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።